ሰላም፣ ጤና ያስጥልን። ፋሚሊዎች እንዴት ናችሁ? እኛ ያለን አለን። ክብሩ ቤተሰቦች እንግዲህ ጠፍተናል፣ ግን ዛሬ መጥተናል ቤተሰቦች፣ እና አዳዲስ ነገር ወደ እናንተ ይዘን እንደመጣን ተስፋ እናደርጋለን ቤተሰቦች። እነዚህን አዳዲስ ነገር ደግሞ ከኛ ለመውሰድ እናንተ ልታበረታቱን ይገባል። ይህን ቪዲዮ ይህ ቪዲዮ ሲደርሳችሁ ለብዙ ሰዎች እንዲደርስ ሼር አሊያም ደግሞ ሰብስክራይብ በማድረግ ተባበሩን ትልቅ ደረጃ እንድንደርስ ቤተሰቦች። ትላንትና ገበያ ላይ የተፈጠረውን ነገር አይታችኋል። እንግዲህ ያ ነገር ለዓለም እቃል እንገዛ ሄደን የተፈጠረው ነገር በእኔ ምክንያት አይደለም። እኔ የለውበትም በእነዚህ አይነት ምክንያት ነገር ውስጥ እዛ ደርሶ ብሩኬ የፈጠረው ነገር ነው እንጂ በእኔ ምክንያት የተፈጠረ ነገር አይደለም። እና ቤተሰቦች እኔ ደግሞ ለአለም። ትላንትና ለተፈጠረው ነገር መካሻ እንዲሆነኝ ሰርፕራይዝ እዚህ እላት መጥቻለሁ። ሰርፕራይዙን ደግሞ ይኸው ትላንትና የማሳያችሁ ይሆናል። ይኸው ትላንትና የሰበር ነው፣ አርቲፊሻል እቃ ነው። ዛሬ ግን የኦሪጂናል እቃ እዚህ እላት መጥቻለሁ። ይኸው ሰርፕራይዝ አደርጋለሁ። ቤተሰቦች እንግዲህ አለም ትቀበል አትቀበል አላቅም። ወደሷ እንሄዳለን ማለት ነው። እንግዲህ ፋሚሊዎች እነ አለም በራፍ ላይ ደርስ ያለው። አለም እንግዲህ ትኑር አትኑር የማውቀው ነገር የለም። እንግዲህ እስኪ አንኳ ክቼ የምናየው ነገር ይሆናል ማለት ነው። ይህን ደግሞ ሰርፕራይዝ ነው ማረጋት እንግዲህ ሰርፕራይዝ በግላጭ ውጭ አይልም። ወደፊት ለበቃ ያረግባት አለው ማለት ነው

እኔ ታውቂያለሽ ትናንትና ተፈጠረ ነገር ተጠያቂ እንዳሉ ነው። እኔ ምክንያቱም መጀመሪያ እንደሚመጣበት ነር ይኖሩ እንደዚህ ይህ ሁሉ አልተፈጠረ። ግን አሁን ያለፈው አልፏል። እንግዲህ ትናንትና

ታ አለ ኖርማል ለአንቺ ብቻ አ ከዚህ በላይ ማድረግ እፈልጋለሁ። ምክንያቱም በጣም ወደድሽ። ታውቂያለሽ ደግሞ እኔ ብሩክ የሚባል ህይወታችን ውስጥ እየገባ በእኔ በኩል ብዙ ነገር ኖርማን ይሄ ብሩክ የሚባለው ልጅ ከህይወታችን ወጥቶ በሰላም እንደነኖር በጣም ነው የምፈልገው። አንቺ አፈልግም እንዴ? አፈልግም ብሩክ ከህይወታችን ውስጥ ወጥቶ እኛ በሰላም ነው አይ ምን እንደምል አላውቅም። እኔ ትን እኔ እኮ ገና ተማሪ ነኝ። ብዙ ነገር አላደርገው አው እሱን አውቃለሁ። እና ታዲያ ማናተማሪ ያለሽ አለኝ

ላይገባ ይችላል። አሁን እኔ ሂጅ፣ አብረን ሄደን ላሳይሽ እችላለሁ። ቡሩኬ ሌላ ሚስት አለው። ቡሩኬን እንደሱ አትለውም። እንዴት ላስረዳሽ? ላሳይሽ፣ እሺ? ላሳይሽ? የአንቺ እኮ ነው። ላሳይሽ፣ ላሳይሽ አይደል? የሚሰራውን ስራ እንደውም ሄደን ማለት ነው፣ የሚያደርገውን ነገር አሳይሻለሁ። እንሂድ፣ እንደውም የት እንዳለ። እባክህን፣ ቡሩኬ የእኔ ብቻ ነው። ማንንም ማንም ጋር አልሄድም። ቡሩኬ ሲጀመር እሺ፣ ጉዱብላ ሳይሽ እሱማ አትመኝም። ብሩኬ ሌላ ጓደኛ ያለው ሌላ ፍቅረኛ አለው። እመ የምሬ ነው። ግን አንቺ ብሩኬ መረጥሽም አልመረጥሽም፣ ይኸውልሽ በጣም ነው መውዲሽ። የምሬን ነው፣ ከልቤ ነው። ነው በጣም ነው መውዲሽ። ሌላ ቀን